ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦችና የዕለት ዜና ውጃችን ጀምሯል። አዳዲስና ወቅታዊ ምርጃዎችን ማስደመጥ ጀምረናል። በቅድሚያ አማራ ዜናዎችን እነግራችኋለሁ። ኢትዮኒስን ሰብስክራይብ በማድረግ ቤተሰብ ሁኑ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና አፋኖ ኃይሎች መካከል የሚደረግ ውጊያ ቀጥሏል። በዛሬው ዕለት ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጅት አለን፣ ሲሉ የአገዛዙ ፕሮፓጋንዳ አስታውቀዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በበኩላቸው መከላከያ ለበለጠ ተልኮ ራሱን ማዘጋጀት ይገባል፣ ሲሉም በውጭ ጉዳይ በኩል ያሉ ነጥቦችን አንስተው በውጭ ሀገራት ሊኖሩ የሚችሉ ጦርነቶች ስጋት ተናግረዋል። ያለፉት ዘጠኝ ወራት አፈጻጽን ገመገሙ ያለው የብልጽግና ፓርቲ ስራ አስፈጻሚ ደግሞ ከጠላቶቻችን ላይ የመሳሪያና የትርክ ትጥቅ ማስፈታት ይገባናል፣ ሲል አስታውቋል። በእነዚህ ጉዳዮች ላይ ዝርዝር ሪፖርት አዘጋጅተናል። የብልጽግና አገዛዝ በኦሮሚያና በአማራ ክልል ወታደራዊ ስልጠናን በአፈሳ ጀምሯል። ወጣቶችን በአስገዳጅ ሁኔታ ከሶስት ወራት በፊት ሲያፍስ የነበረውና በሀገር አቀፍና በዓለም አቀፍ ደረጃ ተረጋግጦበት አቁሞ የነበረው አገዛዙ ያፈሳቸውን ወጣቶች አስመርቆ ለውጊያ ካስገባ በኋላ በአሁኑ ሰዓት እንደገና ወጣቶችን እያፈሰ ይገኛል። ፖለቲከኛው ጃዋር መሐመድ በኦሮሚያ እያፈሳ በሰፊ እየተፈጸመ ያለ ሲሆን በአማራና በኦሮሚያ ክልል ለሚደረገው ውጊያና ከኤርትራ ጋር ለሚደረገው ጦርነት ዝግጅት ነው ማለትም አጋልጧል። ዝርዝር አዘጋጅተናል። ሌተናል ጀኔራል ታደሰ ወረደ መፈንቅለ መንግስት አልፈጸምኩም አሉ። ጀራሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተመረጡት መፈንቅለ መንግስት በመፈጸም ነው የሚለውን ክስ ተከትሎ ምላሽ ሰጥተዋል። አቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ይከውን በሶስተኛ ወገን እንዲጣራ ፈልጋለሁ ማለት ተናግሯል። በዚህም ላይ ተጨማሪ አለ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚፈጸሙ ጥቃቶችን አውግዟል። ሰሞኑና ባለፉት ዓመታት በተከታታይ በአማራ ክልል በተለያዩ ቦታዎች በንጹሃን ላይ የተፈጸሙ ጥቃቶችን ያወገዘው የዓለም አብያተ ክርስቲያናት ምክር ቤት የመግለጫውን በተመለከተ ዝርዝር አዘጋጅተናል። ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን የአሜሪካ ፕሬዝዳንት ትራምፕ ተናገሩ። ፕሬዝዳንት ትራምፕ በሩሲያና ዩክሬን ስምምነት ላይ ለመድረስ ተቃርበዋል ሲሉ ያስታወቁት ዛሬ በለቅሶ ቦታቸው ላይ ተገኝተው ነው። በዝርዝር እናያለን። ከጦርነት የሚሸሹ ሱዳናውያን በህይወት ለመቆየት ኢሰብአዊ ድርጊቶች እየተፈጸሙባቸው ከመሆኑም ባለፈ ከሰልና ቅጠል እየበሉ ይገኛሉ ብለዋል። ቢላስና የሚቀምስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የሚበሏቸው ምግቦች ከዚህ በፊት ለሰው ልጅ አገልግሎት የማይውሉ ናቸው የሚል ሪፖርትን ያወጣው ቢቢሲ ነው። በዚህም ላይ ተጨማሪ ያለን ተመልካቾች ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ውጊያ ለመክፈት የሞከሩ ኃይሎች በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጅት አለን ሲሉ ደስኩረዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው መከላከያ ለበለጠ ተልዕኮ ራሱን ማዘጋጀት አለበት በሚል በቀጣይ ከሀገር ውጭ የሚደረግ ውጊያ መኖሩን የሚያመለክት ሀሳብ ሰንዝረዋል። ያለፉት ዘጠኝ ወራትን አፈጻጽም ከመገሙ ያለው የብልጽግና ፓርቲ ስራ አስፈጻሚ ደግሞ ከጠላቶቻችን ላይ የመሳሪያ ሆነ የትርክት ትጥቅ ማስፈታት ይገባናል ብለዋል። በክልሉ ጎጃም ቀጠና ጃዊ ወረዳ የተቀሰ የተሰጠሰው ውጊያ ለተከታታይ ቀናት ቀጥሏል። በትላንትናው እለት በወረዳው አምቦ ማርያም የተባለ አካባቢ በተደረገው ከባድ ውጊያ የፋኖ ኃይሎች አካባቢ ሲቆጣጠሩም የአገዛዝ ጦር በኩል ወደ ሞሰቢት ካምፕ ሸሽቷል ተብሏል። በዚህ ውጊያ በርካታ የአገዛዝ ወታደሮች የሞትና የአካል ጉዳት እንደደረሰባቸው ነው የአማራ ፋኖ በጎጃም ያስታወቀው። በተመሳሳይ በምዕራብ ጎጃም ዞን ቡሬ ቀጠናም ውጊያ እየተደረገ እንደሚገኝ አካባቢ መረጃም ተናግረዋል። የአገዛዝ ጦር ከቡሬ ወደ ወለጋ መስመር የምትገኘው ቁጭ ከተማን መልሶ ለመቆጣጠር ውጊያ የከፈተ ቢሆንም በፋ ስቴፋን በሰጡት መልስ ወደኋላ ኋላ ለመሸሽ እንደተገደደ ታውቋል። የአገዛዝ ጦር ከብር ሸለቆ ከፍተኛ ኃይል አንቀሳቅሶ ነበር የሚሉት የፋኖ የመረጃ ምንጫዎች በቁጭ አካባቢ በፋኖ የርዕሰበት ሽፈት ተከትሎ ዛሬም ወደ ጉልም ቀጠናም ለመግባት ውጊያ ከፍቶ ይገኛል ብለዋል። በተያያዘን በምስራቅ ጎጃም ዞን ትናንት ረቡዕ ገበያ ከተማ የፋኖ ኃይሎች ጥቃት ከፍተ ወታደሮች መገደላቸውን ለማወቅ ተችሏል። በተመሳሳይ በማቻከል ወረዳ ዛሬም ከባድ ውጊያ መቀስቀሱን የትዮኒስ የመረጃ ምንጮች ተናግረዋል። በዚሁ በምስራቅ ጎጃም ዞን አንድድና አንበር ሰልጣናዎች ብቻ በትላንትና ወደ 63 የሚኒሻ አባላት ወደ ፋኖ መቀላቀላቸውን ያማራ ፋኖ በጎጃም እወቁልኝ ብሏል። በሌላ በኩል በጎንደር ቀጠና አርማጮ፣ ዳባትና ና እስቲ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገባቸው ውጊያዎች መደረጋቸውን የፋኖ መረጃ ምንጮች ተናግረዋል። ትላንት ሌሊት ወደ ዳባት ከተማ በመግባት ጥቃት የከፈቱ የፋኖ አባላት የአድማ ብተና ፖሊስና ሚኒሻ አባላት ላይ የሞትና የአካል ጉዳት አድርሰዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በተያያዘም በአጅሬጃ ኖር አካባቢ በተደረገ ውጊያ የአገዛዙ ወታደሮች ሲገደሉም በርካታ የጦር መሳሪያዎችን በፋኗሎች መያዛቸው ታውቋል። በዚሁ ቀጠና ሻለቃ ስማው ታደግ የተባለ አመራርን ጨምሮ ከአስር በላይ የአድማ ብተና ፖሊስ አባላት አገዛዙ በመክዳት የአማራ ፋኖ አንድነት በጎንደር ተቀላቅለዋል ሲል ነው አደራጅቱ ጨምሮ ያስታወቀው። የፖሊስ አባላቱ ፋኖን የተቀላቀሉት ሙሉ ትጥቅ እንደያዙ እንደሆነም ነው የተገለጸው። በሸዋ መርሃ ቤቴ የቀጠና የተቀሰቀሰ ውጊያ ደግሞ ለአራት ተከታታይ ቀናት ዛሬም ቀጥሏል ተብሏል። በተለይም በደራ ወረዳ ስልል ኩላ ከትላንትና ምሽት ጀምሮ ይህ ዘገባ እስከጠናከረበት ጊዜ ድረስ ውጊያ እንደተደረገ እንደሚገኝ ነዋሪዎች ተናግረዋል። የፋኖ ይሉት ትላንት ምሽት ከባድ ውጊያ በኋላ ወደ ከተማዋ ተመልሶ መግባታቸውን ተከትሎ አገዛዙ ከጉንዶ መስቀል አቅጣጫ ኃይል እየጨመረ ስለ ሰለልኩላን ከፋኑ አስለቅቃለሁ በሚል ውጊያው ቀጥሏል ነው ያሉትም። ነዋሪዎች እንደሚሉት ከሆነ በዚህ አካባቢ የተደረገ ያለው ውጊያ ከባድ ነው ብሏ። በሚዳወረመ ወረዳ ሬማ ከተማና አካባቢው ላይ የተጀመረው ውጊያ አድማሱን እያሰፋ ደራ ወረዳ የተለያዩ አካባቢዎችም ቀጥሏል ተብሏል። ስለ ስለልኩል አካባቢ በቀጠለው ውጊያ ነው የነዋሪዎች ቤቶች በከባድ መሳሪያ ተቃጥለዋል፣ በርካቶች ተጎድተዋል ሲሉ ነው የኢትዮኒስ የመረጃ ምንጮች ተናገሩትም። በሌላ በኩል የአገዛዝ አገዛዝ ጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎች በአነስተኛ ኪሳራ እና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጅት አለን ሲሉ ሰራዊታቸውን አመካሽተዋል። የውጭ ጉዳይ ሚኒስትር በወቅታዊ ዓለም አቀፋዊና አህጉራዊ ቀጠናዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊት አመራሮች ማብራሪያ ለመስጠት በሚል በተዘጋጀው መድረክ ላይ ፊልድ ማርሻል ብርሃኑ ጁላ ፕሮፌሽናል የሆነ ብሔራዊ መከላከያ ሰራዊት ተገምተዋል ሲሉ ይህ በየቦታው የሚፈርሰውና የሚማረከው የሚገደለውን ሰራዊታቸው እንዲሁም ንጹሐን ዜጎችን የሚጨፈጭፉ ሰራዊታቸውን ሲያመካሹ ተደምጠዋል። ሀገራችን በታሪክ በዚህ ደረጃ ብዛትና ጥራት ያለው የፕሮፌሽናል ሰራዊት ገንብታ አታውቅም፣ የሚሉት ፊልድ ማርሻሉ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ይላሉ። በደጭ አቃ ገብተው የነበሩ በአስር ሺዎች የሚቆጠሩ ታጣቂዎች ለሰራዊታቸው እጃችን ሲሰጡ ሲሉም አስታውቋል። በአሁኑ ሰዓት እጅ አልሰጥም ያሉ ጽንፈኞች ሲሉ የጠሯቸውን አካላት ከመቼውም ጊዜ በላይ መዳከማቸውን በመግለጽ እነዚህ አካላት የመለቃቀም ስራ አጠናክሮ ይቀጥላል ሲሉ ፊልድ ማርሻሉ ተናግረዋል። ፊልድ ማርሻሉ ከዚህ በፊት በትግራይ የነበራቸውን ሰራዊት ሙሉ ለሙሉ አጥተው የመለቃቀም ስራ ነው የምንሰራው ሲሉ ደስክሮ እንደነበር የሚታወቅ ሲሆን የትግራይ ኃይሎች ሙሉ ለሙሉ በማጥቃት ደብረ ብርሃን ደርሰው በፖለቲካዊ ውሳኔ የመመለሳቸው የሚታወቅ ነው። ታዲያ ፊልድ ማርሻሉ በአሁኑ ሰዓትን በአማራ ክልልና በኦሮሚያ ክልል ሰራዊታቸው ገብቶ የሚወጣበት ሁኔታ ባልተፈጠረበት እድል አሁንም ሰራዊታችን አለም አቀፍ መስፈርትን ያሟላ ፕሮፌሽናል ሰራዊት ነው ማለት ያሞካሽቷል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው ላይ በጦር ሜዳ ማሸነፍ ያቃታቸው የሀገርና የህዝብ ጥላቶች ባገኙት አጋጣሚ ሁሉም ግን የውሸት ትርክ በመፍጠር የስነ ልቦና ጦርነት ከፍተዋል ካሉ በኋላ መልሰው ደግሞ ህዝቡ አልተቀበላቸውም ሲሉ ይናገራሉ። በምድር፣ በባህር በአየርና በሳይበር ኃይል የተደራጀ ሰራዊታቸውን ውጊያ ለመክፈት የሚሞክሩ ኃይሎችን በአጭር ጊዜ ለመደምሰስ የሚያስችል ሁለንተና የዝግጅት አለ ሲሉ ማስታውቋል። ውጊያ ውስጥ ሆነው የውጊያ ዝግጅት አለን አሁንም ቢሆን ሌላ ኃይል ሊመጣ ነው እንደመሳለን የሚሉት የጀመሩትን መጨረስ ያልቻሉት ፊልድ ማርሻሉና አገዛዙ ውጊያ ለመክፈት የሚሞክሩ አካላት ያሏቸው ኃይሎች ማንነት ግን አልገለጹም። በተያያዘም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የመከላከያ ሰራዊት በጽንፈኞች ላይ በወሰደው እርምጃ ለሀገርና ለህዝብ ስጋት ከመሆኑ ወርደው የራሳቸውን ህልውና ለማቆየት እየተቸገሩ መጥተዋል ብለዋል። በመከላከያ ሰራዊት ለበለጠ ተልኮ ራሱ ማዘጋጀት ይገባል ሲሉም ነው ጌዲዮን ጢሞቴዎስ ተናገሩትም። ከሀገር ውጭ የሚደረጉ ጦርነቶችን በብሄራዊ ደህንነትና በውጭ ጉዳይ ሚኒስትር በኩል እያስጠና የሚገኝ ብልጽግናው አገዛዝ የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ጢሞቴዎስ ፊልድ ማርሻል ብርሃኑ ጁላም ሆነ የውጭ ጉዳይ ሚኒስትሩ ባድርጓቸው ንግግሮች የበለጠ ዝግጅት ያስፈልጉበታል የሚሉት ምክንያታቸውና ፍራታቸውን ግን አብራሩ። ያለፉ ዘጠኝ ወራት አፈጻጸም ገመገምኩ ያለው የብልጽግና ፓርቲ ስራ አስፈጻሚ ደግሞ ከጠላቶቻችን ላይ የመሳሪያም ሆነ የትርክት ትጥቅ ማስፈታት ይገባናል ሲል አስታውቋል። የብልጽግና ስራ አስፈጻሚ የሁለት ቀናት ስብሰባውን ሲያጠናቅቅ ባወጣው መግለጫ መንግስት በኃይል ለመጣል የነበረው ፍላጎት መክኗል ያለ ሲሆን፣ በየጊዜው ወደ ሰላም የመጡ ታጣቂዎች ቁጥር መጨመሩም ይህንን ያመለክትልኛል ብሏል። የሰለጠን የፖለቲካ ባህል ገና አልገነባንም የሚለው መግለጫውም በሌላ በኩል ደግሞ የፖለቲካ ፍላጎት በኃይል የማስፈጸም አካሄድ ፋሽኑ እያለፈበት መጥቷል ሲል ይቀጥላል። አያይዞም ጠላቶቻችን ሲል ከገለጻቸው አካላት ላይ የመሳሪያም የትጥቅም ትርክትም አስፈታት ይገባናል ብሏ። ይህም የብልጽግና አገዛዝ በአማራ ክልልና በሌሎች አካባቢዎች የከፍተውን ጦርነት አጠናክሮ ለመቀጠል እንደወሰነ አመላካች ሆኖለታል። የብልጽግና አገዛዝ በኦሮሚያና አማራ ክልል ወታደራዊ ስልጠና ወጣቶችን በግዳጅ ማፈስ ጀምረዋል። ከሶስት ወራት በፊት ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛዎች መላኩ በዓለም አቀፍ ደረጃ የተረጋገጠበት አገዛዙም አሁን ደግሞ እንደ አዲስ ወጣቶችን በግዳጅ ወደ ወታደራዊ ማሰልጠኛዎች ለመላክ እያፈሰ ይገኛል። ፖለቲከኛው ጀዋር ማህመድ በኦሮሚያ እያፈሳ በሰፊየት ይፈጸመ ያለው በአማራና ኦሮሚያ ክልል ያለውን ጦርነት ለማስቀጠልና ከኤርትራ ጋር ለሚደረግ ውጊያ ዝግጅት ወጣቶችን ለማሰልጠን ነው ብሏል። ሁለንተናዊ የስራውን ጦርነትና የጦር ሰራዊት ግንባታ ቦታ ላይ ያደርገው አገዛዝ ዜጎችን ከፈቃዳቸው ውጭ በጎዳና፣ በመኖሪያ ቤት፣ በሆቴል፣ በኮሌጅና በዩኒቨርሲቲ በማንኛውም ቦታ በተገኙበት የአእምሮ ህመምተኞችን እድሜያቸው ያልደረሱንና የተለያዩ በሽታ ያለባቸውን ጭምር በማፈስ ከፍተኛ ገንዘብ በመቀበል ጭምር በመልቀቅና እንደገና መልሶ መያዝ ለወታደራዊ ስልጠና እየላከ ይገኛል። ፖለቲከኛው ጃዋር መሀመድ ዛሬ በኦሮሚያ ክልል ያለውን አስገዳጅ ዘመቻ አፈሳ ይፋ ያደረገ ሲሆን አፈሳው በኦሮሚያ ክልል በተለያዩ በተለይ በአዳማ ናዝሬት፣ በቢሸፍቱ ደብረዘይት፣ ባረርጊህ አሰቡት፣ በሸገር ከተማ ዙሪያ ለ ገጣፎ እና ምስል ከተሞች በምዕራብ ወለጋና ሌሎች ቦታዎች ወጣቶች እየታፈሱ ይገኛሉ ብሏል። ሚዲያዎች የተለያዩ ግለሰቦችና አንዳንድ ቡድኖች ብሎም የመንግስትና የግለሰባዊ መብት ተቋማት ባደረጉት ጥረት አስገዳጅ ወታደራዊ የምልመላው ቆሞ ነበር ያለው ጃዋር መሀመድ በጅም ላይ እየታፈሱ ያሉ ወጣቶች ቁጥር መጠነ ሰፊ ሲሆን፣ የማገዛዙ በቅርብ ጊዜያት ውስጥ የሟሸበትን ወታደራዊ አቅም በቁጥር ለመተካት አልሞ የሚያደርገው ነው ያለው ጃዋር መሀመድ ወታደራዊ አመራሮች ከሚናገሩት በተቃራኒ በቅርብ ጊዜያት በአማራና በኦሮሚያ ክልል የገጠማቸው ኪሳራ ለማሟላት አሁንም ይረስ ሲረስ ወጣቶችን በግዳጅ አፍሰው ለማሰልጠን ዝጋጅተዋል ብሏል። አሁን ላይ የብልጽግና አገዛዝ ወታደራዊ አቅምን ለማጠናከር ያለመው በግዳዥ ወጣቶች በተገኙበት እያፈሰ ወደ ስልጠና ቦታ የሚጭነው ነው። በሀገር ውስጥ ከአማራና ከኦሮሚያ ኃይሎች ጋር የሚያደርገውን ውጊያ ለማጠናከር ነው ያለው ጀዋር መሀመድ ከጎረቤት ከሀገራት ኤርትራ ጋር ለሚያደርገው ውጊያ ቅድመ ዝግጅት ወጣቶችን በግዳዥ የሚያፍስበት አንዱ ምክንያት መሆኑን ጠቅሷል። ጀዋርን በኦሮሚያ ክልል ያለውን የወጣቶች አስገዳጅ ውትድርና አፈሳ ያጋልጥ እንጂ በአማራ ክልል በተመሳሳይ ባለፉት ሳምንት የጀመረ አፈሳ እየተካሄደ እንደሆነ ሀገራችን ኢትዮኒውስ አረጋግጣለችም። በአማራ ክልል ትልልቅ ከተሞች ወጣቶች በስፋት በተገኙበት ከተሞችን መብራት በማጥፋት በተለይም በሌሊት እየታፈሱ ወደ አስገዳጅ ወታደራዊ ስልጠና እየተወሰዱ እንደሆነ የተረጋገጠ ሲሆን በተለይም በደብረ ማርቆስ፣ በደሴ፣ ባህር ዳር፣ በደብረ ብርሃን፣ ጎንደር እና ሌሎች ቦታዎች ወጣቶች ከፍላጎታቸው ውጭ ለውትድና እየታፈሱባቸው ይገኛሉ ሲሉ ወላጆቻቸው ነግረውናል። በአሁኑ ሰዓት ወታደራዊ አመራሮች የተሻለ ሰራዊት ገንብተናል የሚል ፕሮፓጋንዳ እየሰራጩ ሲሆን ተገነባ የሚሉት ሰራዊት በየእለቱ በገባበት የ የአውድ ሁሉም እየተማረከ እየተገደለና እየፈረሰ ይገኛል። ይህም የአብይ አህመድ አገዛዝ ለመጠበቅ ተገነባ የሚባለው ስራዊት ሁለንተናዊ ውድቀት ያጋጠመው ሲሆን፣ አሁን ላይ በፍላጎቱ በሚቀላቀሉ የዚህ ሀገሪቱ ዜጎች በማጣቱ በአስገዳጅ ሁኔታ አለም አቀፍ ህግን ጥሶ ጭምር ወጣቶችን እያፈሰ እንደሚገኝ ነው የተረጋገጠው። ሌትራል ጀኔራል ታደሰ ወረደ መፈንቅለ መንግስት አልፈጸምኩም አሉ። ጀኔራሉ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው የተሾሙት መፈንቅለ መንግስት በመፈጸም ነው የሚለውን ክስ ተከትሎ ነው ይህን ምላሽ ሰጡትም። በተጨማሪም ሌትራል ጀኔራል ታደሰ ወረደ ለአቶ ጌታቸው ረዳ በተነሱ ሀሳቦች ጉዳዮች ላይ ለአውራምባ ታይምስ ምላሽ ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደም በሚዲያው ላይ በሰጡት ቃለ በትግራይ በዚህ ወቅት ተካሂደዋል ተብለው ተደጋግሞ ስለሚነገሩ የመፈንቅለ መንግስት ጉዳይ ጠይቀው ግልጽ ምላሽ ሰጥተዋል። በቀድሞ ፕሬዚዳንት አቶ ጌታቸው ረዳ የሚመራው የህዋት ኃይል ባለፈው ሳምንት ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥሯል ብሎ ነበረ። ይህ ኃይል የአቶ ጌታቸው አስተዳር ህገወጥ ተግባር ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላጽን ተጠቅሞ መፈንቅለ መንግስት ተካሄደብኝ፣ እኔ ግን መፈንቅለ መንግስቱን አውቄ ሰጥቻለሁ ማለት ራሱን አሞካሽቶ ነበር። ፕሬዚዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያው ሰላም ስምምነት አካል ሆኖ በተቋቋመው ጊዜ አስተዳድር ወደ ኃላፊነት የመጡ ናቸው በማለት የመለሱ ሲሆን ወደ ኃላፊነት መጋቢት 2015 ነው የመጡት። የጊዜ አስተዳድር ቆይታ ሁለት ዓመት ሆኖ ይታወቃል። እንዲያም ሆነው ስድስት ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜ አስተዳድር ለስድስት ወራት ለማራዘም የሚያስገድድበት በቂ ምክንያት አልተገኘም ይላሉ። ጨምረውም መጋቢት 2015 ዓ ምት ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 የሁለት ዓመት ቆይታቸውን ጨርሰዋል ማለት ያስረዳሉ። አሁን የተደረገው ፓርላማ አዋጅ ጊዜ አሰራሩ ለአንድ አመት ማራዘም ነው። በተራዘመው ጊዜ አሰራር እድሜ የነበረው ፕሬዚዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም በማለት ፖለቲካዊ ንግግራቸውን ቀጥለዋ እኔ እንደ አዲስ በተራዘመው ጊዜ አሰራር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜ ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም የሚሉት ሌተናል ጄኔራል ታደሰ ወረደ መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም በማለት በህወሓትና በአቶ ጌታቸው ረዳ አሰራር መካከል የነበረው ልዩነት አፍርሰው ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና እሰጥ ገባ ካለ ለሶስተኛው እድል እንስጥ። ያን ያክል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና እሰጥ ገባ ካለ ለሶስተኛው እድል እንስጥ። የሚያጣራ አካል ይኖር ምናልባት እኔ ይህን ጉዳይ የሚያጣራ አካል ላቋቁም ብል ታማኒነትና ተቀባይነት ላይ ኖሩ ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉ ተናግረዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራል ሲሉ ነው ጀኔራሉ የተናገሩትም። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች ሞታቸውን በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ፕሮፌሰር ጄሪ ፒሌ አስታውቀዋል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገድላቸውን የአካባቢ ነዋሪዎች እና የአይን ማኞች ማስታወቃቸው የተዘገበ ሲሆን ይህንን በተመለከተ ነው እኒሁ ኃላፊ ቅሬታቸውን ያቀረቡትም ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጸመ የበርካቶች ህይወት የቀዘፉ ተግባራት ተጨማሪ ማሳያ ነው። በርካታ ንጹሃን የቀዘፉ የድሮን ጥቃቶችም እንደ አውሮፓውያን አቆጣጠር በ2024 ተፈጽመዋል ሲሉ ዋና ጸሐፊው መናገራቸው ምክር ቤቱ ትላንት ሚያዝያ 17 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሃን በብዛት በሚኖርባቸው አካባቢዎች የሚፈጸሙ መሰል ጥቃቶች በእጅጉ ይኮንናሉ ሲሉ አመላክቷል። በተጨማሪም ዋና ጸሐፊው ፕሌይ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥቃት ሳይከተሉ በግጭት አካባቢ የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው አስታውቀዋል። ቢለይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንደ አብዛኛው የዘላቂ የፍትህና የሰላም መንገድ አድርገው እንዲከተሉ አሳስበዋል። በኢትዮጵያ የሚገኙ የአብያተ ክርስቲያናትና የሃይማኖት ማህበረሰብ አባላት ለፍትህ ለእርቅና ለሰላም እንዲሁም ለአንድነት ድምፅ እንዲሆኑም ጠይቀዋል። የዓለም አብያተ ክርስቲያናት ምክር ቤት ከተጎጂዎችና ከቤተሰቦቻቸው ጋር በጋራ ይቆማል ቤተሰቦቻቸውን ጡና በአዘን ላይ ላሉ ሁሉ መጽናናትን ይመኛል ሲሉም ተናግረዋል። በአማራ ክልል በቀጠለው ጦርነት አገዛዙ በንጹ ላይ የሚፈጽማቸው የድሮንና የጅምላ ጨራሽ መሳሪያዎች ጥቃት አሁንም ለሁለት ዓመታት ቀጥሏል። ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን በይፋ አስታውቀዋል። የትራምፕ ምልክተኛ ስቲቭ ዊትኮፍ ከፕሬዚዳንት ቭላድሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዚዳንቱ ይህን ያሉት። ጥሩ ድርድር መደረጉን ጠቁሟል። በድርድሩ ዩክሬን አልተገኘችም ግን ብለዋል። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነቱን እንዲገባደድ ትራምፕ ጠይቀዋል። ፕሬዚዳንት ቮሎድሚር ዘለንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበትም ብለዋል። አሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿን በሩሲያ ስር እንዲሆኑ ትፈቅዳለች። ሩሲያ የዩክሬን ቀጠናና በይዘቷ ስር እንድታስቀጥል እንደሚፈቅድም ትራምፕ ተናግረዋል። ዘሌንስኪ ግን ይህን ሀሳብ ሲነቅፉ ተደምጠዋል። ሩሲያ ሀያ በመቶ የዩክሬን ግዛት በጦርነት አማካኝነት በቁጥጥር ስር ያደረገች ሲሆን የትራምፕ ምልክተኛና ፑቲን ሞስኮ ውስጥ ሲገናኙ ለአራተኛ ጊዜ በተደረገ ውይይታቸው ግን አሁንም ቢሆን የፑቲን አማካሪ ዩስኪ ውይይቱ በጣም ጠቃሚ ነበር ሲሉ መናገራቸውን ነው ቢቢሲ ዘገበው። በዩክሬን ጉዳይ ብቻ ሳይሆን ሌሎች ውጭ ዓለም አቀፍ ጉዳዮች በተመለከተ የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉ አሞካሽተዋል። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዘለንስኪ ጋር ለመነጋገር ዝግጅ መሆናቸውን ባለፈው ሳምንት ገልጸዋል። ለፋሲካ የተደረሰው የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅዶች ናቸው የነበሩት። ዘለንስኪ የክሪሚያን ቀጠና በሩሲያ እጅ መተው ተቀባይነት የለው ነው ብለው ሲከራከሩ ቢቆዩም አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ ለመነጋገር እንደሚቻል ገልጸዋል። ቀጠናውን ለማስመለስ በቂ መሳሪያ እንደሌላቸውም ጨምሮ ተናግረዋል። አሜሪካ ለተኩስ ቁም ስምምነቱ ለአውሮፓ ባለስልጣናት ባቀረበችውና ሮይተርስ በተመለከተው ቅድ እንደተጠቀሰው የዩክሬን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንዳትቀላቀል ይደረጋል ተብሏል። የተኩስ አቁም ስምምነቱ ላይ ከደረሰ በኋላ በሩሲያ ይዞ ታስር ስላሉ የዩክሬን ግዛቶች ውይይት እንደሚጀምር ነው ይህ የተኩስ አቁም ሰነድ ያመለከተው። ውይይቱ ሲጠናቀቅ ጥሩ ስምምነት ላይ እንደርሳለን ሲሉም ትራምፕ ተናግረዋል። በየሳምንቱ አምስት ዩክሬናውያንና ሩሲያውያን የሚሞቱበትን ጦርነት ለማስቆም ትራምፕ ዋነኛ ነጥቤ ነው ሲሉ ገልጸውታ። አሜሪካ ለምታቀርብ የተኩስ አቁም ስምምነት እቅድ በምላሹ የዩክሬን የከበሩ ማዕድናት እንደምታገኝም ሲገለጽ ቆይቷል። ከጦርነቱ የሚሸሹ ሱዳናውያን በህይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረ። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢስ ተናግሯል። በኤልፋሽር ከተማ አቅራቢያ በሚገኙ ተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱት ተብሏል። እየሰማን ያለውን ታሪክ በእውነት በጣም የዘገነነን ነው ሲል የኖሮጂያን ሪፊውጅ ካውንስል ኃላፊ ኖዋ ታይለር ለቢቢሲ ኒውስ ዴይሊ ፕሮግራም ቴሌግራም ተናግሯል። ሰዎች ከኤልፋሽር ወደ ታልቢ እየሸሹ ነው ነገር ግን እንደደረሱ ህይወጣቸው እያለፈ ነው ሲሉ ኃላፊ አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው አርባ ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። በኤልፋሽር እና ታዊላ መካከል ባለው መንገድ ላይ እየወደቁ አስክሬኖች እንዳሉ ታሪኮችን እየሰማን ነው። ያናገርናቸው ቤተሰቦች ብቻቸውን ከኤልፋሽር ተነስታ ስትጓዝ የነበረች ሴት ልጅ በጉዞ ላይ በተደጋጋሚ የመደፈር ጥቃት እንደተፈጸመባትና ታዊላ ሊያስት ድረስ ከደረሰባት ጉዳት የተነሳ ሞቷንም ነግረውኛል ብለዋል። ኤልፋሽር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቿ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ የፈጥኖ ድራሽ ኃይሉ በዛምዛም የተፈናቃዮች ካምፕ ላይ የፈጸመው ጥቃት በአስር ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያ ለቀው ሸሽተዋል። አብዛኛው የዛምዛም ነዋሪዎች ከዚህ በፊት የነበሩትን የዳርፉር ግጭቶች በመሸሽ ለአስር ዓመታት ያህል በካምፕ ቆይተዋል። በአስር ሺዎች በሚቆጠሩ ሰዎች በገደለውና 13 ሚሊዮን ሕዝብ ከመሪያ ባፈናቀለው ሁለት ዓመታት በተካሄደው ጦርነት የመጥፈት ምድራሽ ኃይሉ ከሱዳን ጦር ሰራዊት ጋር እየተዋጋ ይገኛል። የተወደዳችሁና የተከበራችሁ የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። ሰናይ ጊዜ ምግኛል ነው